ሰላም፣ እንዴት ናችሁ? የዮናኤል ፕላስ ፋሚሊዎች እንዴት ናችሁ ልኝ አለን እግዚአብሔር ይመስገን። እኛም ፋሚሊ ነና። እሺ እንደናችሁ ይመስገን። ዛሬ አበደ ፕራንክ ይዤላችሁ መጥቻለሁ። ዛሬ ደግሞ ተባባሪ ፊሽ ነው። ያው አንድ ሰው ተባባሪ እያደረኩኝ ሁለት ሰው ፕራንክ ማረግ ለምጃለው። ተመችቶኛ፣ እኛም ተመችቶኛ። አንድ ሰው አጋዥ አረጋለው፣ ሁለት ሰው ፕራንክ አረጋለው። ባለፈው አይታችኋል ናፍቆትን አጋዥ አርጌ ሁለቱን ዴ ፕራንክ እንዳደረጓቸው። ዛሬ ደግሞ ፊሽን አጋዥ አርጌ ሁለቱን ሚኪንና ናፍቆትን ፕራንክ አረጋችኋለሁ ዛሬ ምርጫ ነው መሰጣቸው ምን አሰብኩ መሰላችሁ ለፊሽ ከሶስት ወር በፊት 50 ሺህ ብር አበድሬዋለሁ ምርጫ ውስጥ መገባሱ አይደለም እሱን ተዉት እና 50 ሺህ ብር ከሶስት ወር በፊት አሁን በጣም አስፈልጎኛል ብሬን ስጠኝ እለዋለሁ እነሱ ሲመጡ እነሱ ፊት ማለት ነው ብሬን ስጠኝ እለዋለሁ ከዛ እሱ ደግሞ የለኝም እኔ ምንም ማድረግ አልችልም በዚህ ሰዓት 50 ሺህ ብር እንደዚህ የሚያክል ብር የለኝም፣ አልሰጥም ይለኛል። ከዛ እነሱ ዋናው ሀሳቡ ምንድን ነው፣ እነሱ ሪያክሽናቸው ምንድን ነው? ለእኔ አግዘው ይቀበሉልኛል ብሬን፣ ወይስ ለእሱ አግዘው እንዴት ለአንተ የሚታገዛል ጭራሽ እሱን ተወው አታብራራ ወይ፣ ደግሞ ለእኔ አግዘው ብሩን ስጠው ይሉታል፣ ወይ ደግሞ ለእሱ አግዘው እንዴት ብድር ትለዋለህ ጓደኛ አደል ወይ ምናምን ብለው የሚሉትን እስኪ አብረን እናያለን። ከእነሱ ከነሱ ደብቀን እንደዚህ የነበር መበዳደራችን ራሱ ውስጥ ሊገርማቸው ይችላል። በድሬን ግን ፈጣሪ ይክፈል እና የምር ግን ምር አለበት በነገራችን ላይ ሰርቴ ይከፍለኛል ብዬ ፈጣሪ። እኔ አበዳሪያቸው ነኝ እኔ አበዳሪያቸው ነኝ። እኔ በተፈጥሮ ብር ተበድሬ አልመልስም። ይቅርታ አድርጉልኝ። በጣም ይቅርታ፣ ከልብ ይቅርታ። ሌሎችም ጓደኞችን ስሰሙ በጣም ይቅርታ። እኔ ብር ካበደራችሁኝ እርሱት። በተቻላችሁ አቅም እንዳታበድሩ፣ ማለት አልመልስም፣ እንዳታበድሩ ቤተሰቦች እስከ መጨረሻው ይህን ቪዲዮ እያያችሁ ሰብስክራይብ እያደረጋችሁ ጀምሩት። ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም፣ ቪዲዮን እስከ መጨረሻው ይሁት። ኔክስት ደግሞ አንዳቸውን ተባባሪ አድርጌ ሁለቱን ደግሞ ሽት አደረጋችኋለሁ። አብራችሁን ቆዩ ቤተሰቦች። እንወዳችኋለን። ተዘጋጅተሃል። እንወዳችኋለን። በደንብ ይመቻችሁ። ተናገራ ወደ ጉዳዩ ለምር ይጠራል። ኧረ በእናታችሁ በቃ መሮኛል እንዴ ምን

ብሬን ተቀበሉልኝ ማን ነው ለማሰጠደው አ ብሬን ተቀበሉልኝ ደርሰንጂ ምን ሆነህ ነው አንቺ እኔ ቀልዴን ምን እነሱ ስላሉ ለሳንኮ ምንም እየመለስክልኝ ነው? እኔ እስካሁንም እንዳያውቁ ብዬ ነው ላሽ አልኩ። ተብረራ እኮ በቃ አንተ እንድቀበሉኝ እነሱ ልንገረክና፣ ሀምሳ ሺህ ብር እናኔ ይመለከተኛል። እኔ ያስፈልገኛል ብሩ ማለት ተረጋጋ። እናንተ የሆነ ነገር ብለው እንደዚህ አይደለም። አንተ ምን መስጠት አቅቶ ነው? ግን እሰጥዋለሁ። ለምን እንደ ጓደኛዬ አስቤ ነው። ለምን ከእነሱ ለምን አልወሰድክም? ነው ደብሮ

ካልሰጥም እሺ፣ ሆነ በአግባቡ ይኸውልህ። እሱ አሁን ከአንተ ጋር ስንት ብር ተቃብተን አናቅም? ገባኝ። ጠይቀኝ ነው የመለስኩልህ። ገባኝ። እሱ ችግር የለውም። አሁን እሱም እንደ ጓደኛ ያስብ ነበር። በሰዓቱ ሲያስፈልገን ይሰጣል። አንተም ሲያስፈልገው ደግሞ ያስፈልገኛል እኮ አይደለም ብሎ ተለቅኩት። ብሩን ተይው። ለምን ወሰድኩ

ሌላ ንግር ውስጥ እንዲገባ እያለ ንገሪ ነገሪ አሁን ከመረረው ውን ነገር ነው። እዚህ ጓደኝነታችን እንደዚህ አይነት ነገር ከሚፈጠር በጻባይ የጠየኩት እንደጓደኝ ገባሻ ጓደኝነት ላይ መፈራረም ውል ምናምን እኮ የለም እናንተ ፊት የጠየኩት ለምንድን ነው

በሕጉ መሰረት ነው ያበደርክኛ

ለነሱ የተናገረው አንቀው እንዲቀበሉኝ ና እነሱ አልቻሉም። አንተ አፍጠህ መቀበል የለብህም። የለኝም አንድ ሳምንት

ቸግሮ ከሆነ እኔ ከሌላ ሰው ተበድሮ ይሰጣል። ቸግሮ ቸግሮ ነው የምር። ወይ እስክታመጣልኝ ስልክህን ስጥ። እንደሚጠፋ ሰው ምናምን ነው እስከዛ ስጠኝ። ምን እኔ ነው በወሩ ደው እኔ አመንኩት። እኔ ጓደኛዬ ታውቂያለሽ፣ እኔ ሰው አምናለሁ። እሺ ችግር የለውም አትጨናነቅ። እኔ ደግሞ ጥፋቴ እኮ ነው። ኧረ አትጨናነቅ፣ ችግር የለውም ምናምን ከዛ በምናምን እኛው ጊዜ እንገናኛለን። እንዴ እዚህ እኮ እናንተ ፊት እኮ አላወራሁም። እዚህ ስራ ስንሰራ ለቪዲዮ ስንገናኝ ምናምን እኮ አላወራሁም። ደውልለታለሁ እኔ ዝም ብዬሽ፣ እንዴት ነው ፊሿ ብር እንዴት ነው ምናምን ስለው ግማሹን ምናምን ልላክልህ፣ እንደ ማን ማለት ነው የሆነ ቀን ደግሞ ለምን ሙሉ ነው? 50 ሺህ ብር አንስቼ የሰጠው አካውንቴ ላይ መመለስ ስላለበት ሙሉን አስገባለሁ። እንደዛ ሲለኝ እሺ ያልኩት እንደ ጓደኛ ስብ ነው እንጂ እንደ ባዳ ምናም ባስቦ ማለት ነው። ብሩን 25 ሺህ ብሩ ልኬ ማቅለል ይችላል። ለምን እኔ የለኝም ብሩ ጨረስን እኮ። በቃ ምን ሆናችሁ ነው?

እግዚአብሔር ከዚህ በኋላ ሁለታችሁም ይደብረኛል። በቃ ማርያም ይደብረኛል የምፈልገው

ለምን ተውም፣ ጓደኛ ነው፣ በቃ ችግር ነው። እንትና እንትና አይደል? ስም አልጠቅስም። አንተ መጣም ነው እንደዛ አይደለም። እና እንደዛ ታስባለ። እሱ ስለሌለው ነው። በቃ በዚህ ሰዓት የለውም። በቃ ያለው ያለው እኔ ነኝ። ተጎጆ

ል ኧረ፣ በቃ እርሰዎ ምን ሆነህ ነው? በመሀላችን እንደዚህ አይደለም ሳህ ብር አያጣላንም። ነገ ጧት ስልኬን እሰጥሃለሁ። አሁንስ ጓደኛ

አትመኝ አቶ ዝም በል በቃ ዝም በለ፣ ተቀመጥ በቃ። በእናትህ እያመዛዘን ካውራ ጓደኛ አንተ ጓደኛ ነው ስልከራይ ዘን ትለዋለህ እንዴ? እያመዛዘን ካውራ ማታ እሰጥሀለሁ ስለው ጠዋት እሰጥሀለሁ ስለ ዛሬ ይሳል እንዴ? አማራጭ ለማ ቸገራል። እንሰጣለን ብር ይሰጣል፣ ብር ይሰጣል። አንተ አርፈህ ተቀመጥ። ሌላ ነው ጋር ቪዲዮ ለምን ትርፍ ምናምን በቃ ተው። ያማል እንዴ? ለአምሳ ሺህ ብር ጓደኛ እኮ ሌላ ሰው አይደለም። ስለማምንሽ

እረፊ በቃ አንዴ ላውራቸው። በመድኃኒዓለም ነው። በቃ ዝም በይ። በቃ ታዩ ስለ ብሩ አታወሪ። በቃ እናጠጋብልና ነው እምትሰሚኝ ከሆነ ማለት ነው እምትሰማኝ ከሆነ አንተም ስመኝ። ብሩን ተውት በቃ። አሁን ስለ ብሩ አታስቡ። በመድኃኒዓለም ያሳለፋችሁትን አስቡ።

በሚገባ አግኝተናቸዋል፣ ዛሬ በሚገባ ማለት ነው። ምርጥ ምርጥ ፕራንክ እንደ ተዝናናችሁበት ተስፋ እናደርጋለን። ሙሉን ቪዲዮን እንዳያችሁ ተስፋ እናደርጋለን። ደብሯቸዋል፣ ትንሽ አጽናናቸው። በሀምሳ ሺህ ብር እንጣላ እና ሰብስክራይብ ያደረጋችሁ፣ ኔክስትም ባበደ ቪዲዮ እመጣላችኋለሁ። ቤተሰቦቼ እንወዳችኋለን። እሺ፣ አንዴ ቻው በሏቸው።